ተናደድ እንዴት አልነገርከኝም? ነገርሽ አለው። እንደሚታየው መጀመሪያ ስነግርሽ ችላ ብለሽ ነው ራስሽ ከዛ በቃ ማሳየት ፈልጋ ነው ብዬ ነው ዝም ያልኩት። እሷ ኪዲ ከመምጣቷ በፊት አንዴ ዞሪ ተቀጥች ለነበረ ለምን አልነገርኩትም? ያኔ አይታየውም ነበረ። ልክ ብረ ይሄ እንትን ስጨብር ነው የታየው። ልክ ደግሞ ያን ቀን ከዛ በፊት ተቀጭ አትቀጭ አላቅም። ናሁም ገባ አብረን ስንጮት እንዴ ምናምናም ብሎ ወጣ። አሁን የሹ የነዛን እንትን ነው። ከዛ ምን አልኩሽ? አንቺ ዜሮ ፎሎወር እያለሽ አሁንም ነው የምልሽ ማንም ዜሮ ፎሎወር መቶ ሰው ቁጭ ብሎ ያገኛል እኮ ምንም እንትን የለውም አምስት መቶ ሰው ቁጭ ብሎ ያገኝ ነበር መቶ ሰው አየሽ መቶ ሰው አየሽ ምን እኔ ቁጭ ብዬ ቀን ቡና እያፈላው እየቃንኩ ገብቼ መቶ ሰው ቁጭ ብሎ ያወራኝ ነበር አይ ሰምንሽ ሙሪ አንተ ቪዲዮ አሁን አንተ አንተ ያንን ሪከርድ ማንኛውም ሴት ጌስት አንተ ጋር ገብታ እንደምታወራው አውርቼ ያወራውት ነገር እላፊ ያወራሁት ነገር ወጣ ያለ ሌሎች ሴቶች አንተ ጋር ደፍረው እንደዛ አይነት ነገር ስለማይናገሩና እኔ ስለተናገርኩኝ ቫይራል ወጣ። ከአንቺ በፊት ይማሮብ ሲያንድ ነገር ንገርሽ አንቺ እኔ ላይ ላይ የመጀመሪያውም የመጨረሻውም አይደለሽ። ብዙ ሴቶች ይገባሉ፣ ብዙ ሴቶች ይወጣሉ እኮ እንደዛ ከሆነ ለምን አንተ እኔን ያፈመስከኝ? እኔን በጣም የሆነ በቀብ አንተ ትልቅ ነገር ያረክልኝ ለምን ይመስልሃል? ኦፍ ኮርስ አንቺ ምስጋና ቤት ምንም ትዝ ምንም ያደረክልኝ ነገር የለም። አይደለም ገለታ እንድታጣ እያደረግህ ያለከው ራስህ ነክ እኮ። እኔ አሁን ሳላከብር ቀርች አይደለም ሪስፔክት ሳልሰጠ ቀርች አይደለም። አንዴ እኔ ሳውራ ደግሞ ስም ታውሪ ነበር ይነበራል ሳውራ ስም ወይዘራ አንቺ አመሰገንሽኝ አላመሰገንሽ፣ ለኔ እንጀምር ነገር መመስገኑ ለምን ፈለግከው አንተ? ለምን ፈልጋለሁ? አመስግኝኝ አላልኩሽም እኮ ማ እኔ ምስጋና ጠይቄሽ አውቃለሁ እንዴ? አላቅም እኮ እና ለምንድን ነው አሁን ይሄን ያልቆሙ እኮ የምታወራው? ለምን እንደሆነ ለመጨረሻ ታይም ድረስ እኮ ከመሆን ጋር አስታርቁኝ ስትይ ዝም ብዬ ነው ነው፣ ከሷጋር ከአንቺ ጋር ልገባ ምን ያልኩ አንድ ቀን ነው በቃ በሆነ ሙድ እንደዛ አልኩኝ። እና ምን ሆነ እና እንደዛ ይሆነ ነው። ታይ ቀን አስታርቁኝ ብለሽ ልከሻል። እዚህ ጋር አሁን አንቺ አልክም ምን ማንንም አልክምም፣ አላልኩም። ኢቭን ኢቭን ምንድነው ደውዬ ልክ በውስጥ ደውዬ ልክ የጌም ነገር የጌም ነገር ነው። ጌም አንጫወትም እንጂ ተባባል ነው መኮራረፋ አያስፈልግም ብዬ ታቃለሁ። አሁን አንቺ ያኔ ነገር ስትመጪ እንደዚህ አይነት ባህል ያለ የዋህ ነበር ምትመስል። እኮ የዋህነቴ ነው። አንተ ሞኝነቴ መሰለህ፣ እኮ የዋህነቴ ሞኝነት መስሎክ። እኮ አንድ ነገር ስምኝ፣ ወንድምሽን ጥሪውና፣ ወንድምሽ ስለኔ ምን አይነት አስተያየት እንደሚሰጥ እስቲ እንስማው። የገዛ ወንድምሽ ራሱ ስለኔ መጥፎ ነገር አያወራም። ያንቺ ወንድም ራሱ ያኔ ያህል ጥሩ ነኝ ማለት ነው ላንቺ፣ ማለት ማለት ጥሩ ነኝ ብለህ እርግጠኛ አትሁን ጥሩ ጎናለህ መጥፎ ጎናለህ እኔ ያልወደድኩት ፓርት አለ አንተ ሞር የወደድኩትና ያከበርኩበት መንገድ አለ ቆይ ቆይ ቆይ ስሚ አንድ ነገር ልንገርሽ ቤተሰቦችሽ ወይ ወንድምሽ በአንቺ በኩል ነው የሚያገኝ ወንድምሽ ለእኔ ሪስፔክት አለው ወይ ለእኔ ጥሩ አመለካከት አለው ማለት ለአንቺ ጥሩ ነበርኩ ማለት ነው መጀመሪያ አካባቢ ከዛ ደግሞ አንተ ነገሮችን ሞር እሱ ተናዶ ነበረ እንደውም በጣም እሺ አንቺ አሁን ጥሩ ፓርት አላልሽኝ። ስለ ጥሩነት አታውሪኝ፣ መጥፎ ፓርቴ ንገርኝ እስቲ። አሁን ይጓለብ ይጓለብ፣ የሆነ ነገር የሆነ ነገር ካረክ ለአንተ ሰው በጣም ጥሩ ቦታ እንዲሰጥ ትፈልጋለህ። አንተ ለራስ የሆነ ነገር ትጠይቃለህ፣ ለራስ ራስ ትመልሳለህ። ከዛ ነው ብለ ታምነና እዛ ሰው ጋር መጥተህ የሆነች ነገር መፍጠር ትፈልጋለህ። እንደዛ ደግሞ መሆን አይችልም። እኔ ሩስፔክት ነበረኝ። ምንም የተናገርኩ ነገር የለም። መሆን አልኩ ሼር አደረግኩልህና ጠዋት ያን ከዛ ሪከርድ በኋላ አንተ ለእኔ ጥሩ የምታስብ ከሆነ ከዚህ በፊት ለምን እንደዚህ አላልክም? ያለውን ነገር ሁሉን ነገር ታውቃለህ፣ አውርቼሃለሁ። የዋ ስለሆንኩኝ ብዙ ነገር አውርቼ ካለሁ ስልክ፣ ምን አልከኝ? አልመለስክልኝም ሪከርዱን ልክ ልካለሁ ከዛ በኋላ የሆነ ቀን ላክልኝና ጌም እንጫወት ስትለኝ ዙሪ የሚባል ቅጣት የምትቀጣኝ ከሆነ አልጫወትም ማለት ነው። ቀን ቀን ነበር፣ ቀን አሸንፈሽ። ከሰዓት አካባቢ ነበር አሸንፈሽ ኖ ኖ ኖ አይደለ መጀመሪያ ልክ መጀመሪያ ስትልክልኝ አሸንፈኝ አይደለም፣ ሮብሲ ልክ ስትልክልኝ፣ አዩ የደበረክ ምክንያት ምን? ሮብሲ፣ አንቺ ሶሻል ሚዲያ ላይ ቂጣሽን ማሳየት ትፈልጊያለሽ አትፈልጊም? ይሄን ብቻ መልሽልኝ። ከፈለኩ አሳያለሁ፣ ካልፈለኩ በማልፈልግ ሰዓት ደግሞ አላሳይ። እኔ ስፈልግ አደርገዋለሁ ሰው ሳይሆን ስለፈለገ። አንቺ ኔጋ ገባሽ ማንም አልጠየቀሽም ነበር ቂጥሽን ልታሳይ እራስሽ ነሽ ሰውነት ሻምራላል ቆም ያሳየው ስለፈለግኩ ነው ያሳየው ስለፈለግኩን ያደረግኩት አንድ ነገር ስምልሽን እ ስለፈለግኩን ያደረግኩት እሱ ወቃ ንተ እ ስለፈለግሽ ነው መጀመሪያ ቀን ገባሽ እኔ ምን ሁኝ ምን ሁኝ አላቅም እኮ እንኳን አንቺን በጣም ፌመስ አላቅም። የሀበሻ ቲክቶክ ላይ ገባሽ ራስሽ እስኪ ቪዲዮ ምናምን ሁ እንደምለው ሁሉንም እንደምለው ቪዲዮ አብሪ ስልሽ ቁጭ ብለሽ አደለም የገባሹ፣ ቆመሽ ነው የገባሹ። መጀመሪያ ቁጭ ብዬ ነበር። እስኪ ቆመሽ አሳይኛል ቆም ያሳዩ። ከዛም በኋላ አሁን ስለዛን ቀን እኮ ማውራት አያስፈልግም። እኔና የተጣላንበትን መንገድ እየነገርኩ ነው። ቅር ያለኝ ያለንቺ ፍላጎት የሆነ ምንም ነገር የለም ስንቸተጀመሪያ ሆነ እሱ ወቅሼ ካለው ወቅሼ ካለው አልወቀስኩም። አንዴ ልጨርሳ ወይ ስጨርሼ ነው ያወራል። ኖ ዩል አነጋገርህ ነው እግ አሳየውን አይደለም ያን ቀን እንደዛ ስለሆነ ከቤተሰብ ሁሉ ተደውሎልኝ፣ እናት አባቴ ደውለውልኝ። ለምን እነሱ ቲክቶክ አያዩም፣ ግን ደውለው ነግሯቸው ነግሯቸው ስመኝ ነግሯቸው ወቅሼ ካለው አልወቀስኩ አንድ ነገር በአንቺ ምክንያት እኮ የኔ ላይፍ ተዘግቷል እኮ ሶስት ቀን፣ መጀመሪያ ቀን ገብተሽ ባረግሽው በእኔ ብቻ አይደለም በብዙ ሰው ቄጣቸውን ሲያሳዩ ይዘጋብ ይችላል። ልክ አንቺ ላይ ያለው ነው ነቅሎ ያስወጣል። በአንቺ ምክንያት እንደዛ ከሆነ ደግሞ አሁን እኔ ስለ ቲክቶክ አላቅም ነበር፣ ምን ሲሆን እንደሚዘጋ ምን ሳይሆን እንደማይዘጋ አላቅም። አይደለም ለምን አልተናገርክም? የሚዘጋብ ከሆነ እንዳይዘጋብ ከሆነ ያን ያህል እኔ እኔ አንቻውን ያልሱ ቂጥሽን አይቼ መልምዬሽ አስገብቼሽ ምናምን አይደለም የተፈጠረው። ማንኛውንም ሰው እንደማወራው ገዝት ገባሽ እኮ እሱን እኮ ነው እያልኩ ያለሁት አሁን ያልተረዳኸው ነገር። ማንኛውንም ሰው እንደምታስገባው ገዝት አስገብተቀኝ አፈመስኩሽ ሰው አረኩሽ ለምን ትለኛ አለክ ነው አልኩሽ። እንዴላ አንቺ አዎ፣ ባለፈው ሰው አረኳት ሪከርድ ሁሉ ይላክልኛል። አሁን ባለፈው ፎቶ ከሌላ ሰው ጋር እያወራ እኔ አሁን የኔ ፎቶ ተለጥፎ አፈፍ ምሽ ሰው አርግቼ ምናምን እያልክ ከኋላዬ ስትል ነበር። ሪከርድ አርገው ይለቀቃል። ያው አየዋለሁ። ሰው አላረከኝም። ሰው ነበር ድሮ። ምን ስሚኝ፣ ገባሽ ይጀምራል። ማለት ስሚኝ፣ አሁን እኔን አታቋርጪኝ። ገባሽ። እንደፈለግሽ ተቅበጠበትሽ፣ ቂጥሽን አሳየሽ ላይቭ። እስኪ ይዘጋል። ላይቭ ተዘጋ። ከዛም በኋላ ስንገናኝ ጊዜ መጮ ጀመርሽ፣ መልሰሽ ቂጥሽን ማሳየት ጀመርሽ። ለሁሉም ሰው ነው ለእኔ አይደለም። አንቺ እኔ ላይ ትኩረት አድረግሽ እንጂ ይሄ ብሮያን እንደዛ ነው የሚቀጣሽ። ከቤላ ጋር የተሰዳደባችሁ ስንት ነገር ስንት ነገር አድርጋችኋል። ከዛም በኋላ ወደ እኔ ሲመጣ እኔ መጀመሪያ የመከርኩሽ ነገር ምንድን ነው? መጀመሪያ ቀን ያገኘሽ ቅደም፣ እዚህ ሶሻል ሚዲያ ላይ የምታየው ነገር መቼም አይጠፋም እና በዚሁ ቀጥላለው ካልሽ ቀጥ። አይ ከችግሬ አይበልጥም እኔ ከማሳልፈው ነገር አይበልጥም። እንደ ሰው በአካል አግኝቼ ነው የመከርኩሽ፣ ላይቭ ላይም አደለም። ሶሻል ሚዲያ ላይ የሚቀመጥ ነገር እድሜ ልክ አይጠፋም እና እንደዚህ እንደዚህ ገንዘብ የምትሰሪበት ከሆነ ስሪበት፣ ግን ካልሆነ አታርጊው ብዬ በአካል ስመክርሽ አሁን እዚህ ላይ ማልናገረውን ፐርሰናል ያን ስም ችግሮች ነገርሽ ግድ ነው። አስቤበን የመጣው ትልቅ ነው ማውራው እግዚአብሔር ኖ እኔ አስቤበን የመጣሁት እንዲመስራት ፈልጋለሁ። ችግር የለውም ምን የፈለገ ሰው የፈለገ ይበልን ምናምን አልሽ መጀመሪያ ቀን በአካል ሳገኝሽ የመከርኩሽ ቀን እንደ ሰው አስጠግቼ አውርተን ካንቺም ጋር አውርተን ከዛም በኋላ እሺ አልሽ። ያንን ነው መስራት የምፈልገው አልሽ። አንቺ የምትፈልጊ ምንድን ነው ሼፕሽን ለሰዎች ማሳየት ነው። ይስ እንዴ፣ ሼፕ እንዳለሽ ታውቂያለሽ፣ ይጥ እንዳለሽ ታውቂያለሽ። the only thing ወንዶችን ሰባለው ብለሽ የምታስቢ በዛ ስለሆነ ያንን ነው ማቅረብ የምትችዩ። ፕሌቱ ላይ ያንን አቀረብሽ። እንዳታቀርቢ ግን መጀመሪያ መክሬሻለሁ። ኢንተርኔት ላይ ያለ መቼም አይጠፋም ብዬ ነግሬሻለሁ። ሜምበራችሁን አድሱ። ከዛም በኋላ መጮት ጀመርሽ፣ እንደማንኛውም ሰው ጌም ገባሽ፣ ተጮትሽ። ጥሩ እንደሆነ ነው የማውቀው። ከዛም ምን አልሽ እንገናኝ እንዲህ ምናምን መቼ ነው የምንገናኘው? ምናምን ስትይ ነበረ። ተገናኘን ድጋሚ። ከተገናኘም በኋላ ሄድሽ አዳማ፣ ያ ነገር ተፈጠረ። ለምን ብዬ ጠየቅኩሽ። ያ ነገር አበሳጭቶች ሊሆን ይችላል። አላረግኩትም ምናምን አልሽ። እሺ፣ አላረግሹም። ለኔክስት ዴይ ጌም ስንጮት እንዳልኩሽ፣ ናሆምና ቅድስ ሲገቡ አንቺ የምትይው መጀመሪያ ነግረህ ነበር፣ ግን ሁለተኛ ስዞር ፓንቴ ሲታይ ማስቆም ነበረብን። እሺ፣ ማስቆም ነበረብን የኔ ስህተት ነው እንበል። ግን እሱም ባየሁበት ደግሞ ሌላ ጋር ሄደሽ አንቺ አትደውሉ፣ እኔ ስልክ ላይ አትደውሉ፣ ላይቭ ላይ አትደውሉ።